እግዚአብሔር ወይ ማረ አማኔ ወይ ማረ። ሪከርድ አድርጋችሁ እንድትሰሙት ፈልጋለሁ። አንዲት ልጅ በዚህ በፌሚኒስት ዙሪያ ፌሚኒስት ዙሪያ አይ ቲንክ ጋይዝ አንደርስታንድ ያደረጋችሁ። በርግጥ እኔ ፌሚኒዝምን የምደግፍ አይደለሁም። እኔ የሴቶችን ወይ የሴቶች ጥቃት ይቁም፣ የሴቶች ጥቃት ይቁም ሴቶች በወንዶች የመደፈራቸው የመጨቆናቸው የህፃናቱ የእያንዳንዱን ጥቃት ለማስቆም ፌሚኒስት የፌሚኒስትን ሀሳብ አይደለም መደገፍ የሚጠበቅብኝ የቤተክርስቲያንን ሀሳብ ነው ማንጸባረቅ የሚጠበቅብኝ ስለዚህ እኔ አቋሜ አንድ ኮመንት ላይ ዌልሴድ በየኮመንት ስፌ አንተም የማጠብቁት ምናምን የሚረጣን ብዙ ኮመንቶች ብዙ ሪፕሌዎች ተመልክቻለሁ እና እኔ በአቋም ደረጃ እኔ ያሳደገችኝ ሴት ናት። በጣም ክብር አለኝ የሴት ልጅ እና በሴት ልጅ በማደገ ነው እንደዚህ ጨዋ። አሁን የሴት ልጅ ነኝ ባይዘ በደንብ አድርጌ የሴት ልጅ ነኝ፣ ቆንጆ የሴት ልጅ ነኝ። ሴት ናት ያሳደገችኝ። ኦኬ ምናልባት አባት ቢያሳደገኝ ኖሮ እንደዚህ አይነት ስነምግባር ያለው ልጅ ላለሆን እችል የሆን ነበረ። ሴት ናት የነገረች ያሳደገች ግጥም ያልኩኝ የሴት ልጅ ነኝ ከልጅነቴ እስከ እውቀት ድረስ እውነቱን ለመናገር በጣም በስነ ምግባር እንዳሳደገችኝ የሴትነትን ክብር አውቀዋለሁ። እናንተ ፌሚኒስት ባዮች በምታጮዙት ልክ አይደለም የኔ ስነ ምግባር የተቀረጸው እናንተ በምታጮዙት ሃይማኖት ጠል ወንድ ጠል ትውልድ ለመፍጠር በምትሄዱበት ርቀት አይደለም። እኛ ስለ ሴትነት የሚገባ እናንተ በጣም ሴታ ሴትነት እያደረጋችሁት የሴቶች ምሽት የሴቶች ምናምን እንደውም እናንተ እንደዚህ በተናገራችሁ ቁጥር የሴቶችን የበታችነት ነው እያሳያችሁ ያላችሁ፣ በጣም ተገፊ እንደሆኑ ሰዎች አይምሮ ውስጥ እንዲሳል እያደረጋችሁ እና በራስሽ መቆም ትችያለሽ፣ ወንድ አያስፈልግሽም ምናምን ምናምን ምናምን ምናምን ዘው ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ የተፈጠረችለት ሴት ናት። ባይዜ ለወንድ የአብሮ እንዲደጋገፉ ነው እንጂ ተነጣጥለው እንዲቆሙ አልተፈለገም እና የፌሚኒዝሙ ሀሳብ የፌሚኒዝሙ ሀሳብ አንደኛ ተመሳሳይ ፆታን ወይንም ደግሞ ባጭሩ ራስን በራስ ማርካት የሚለውን ነገር የሚያስፋፋ ነው የሚያስፋፋ ነው። ምክንያቱ አንድ ሴት ለመውለድ ዘር ለመተካት ወንድ ያስፈልጋታል። አሁን ግን እየሄዱበት ያለበት ርቀት ወንድ ጭራሽ አያስፈልግም ነው። ራሷን እንኳን ለማስደሰት ብትፈልግ በጋብቻ ባልና ሚስት የሚያደርጉትን ያንን ነገር ለማምጣት እንኳን በራሷ መንገድ ያሀፕን ማድረግ ይችላል። የሴት አምላክ እያመጡ ነው አሁን ራስ በራስ መደሰት ራስን በራስ ማስደሰት ይሄ በወንዶቹ የግብረ አውናን ወይም ማስተርቤሽን ተብሎ የሚጠራው ክፉ በሽታ ማለት ነው። በሴቶቹ በኩል እየፈጠራችሁ ከት እያደረጋችሁ ያላችሁት ይህን ትውልድ ነው። ከዛ ነገር ደግሞ ምን ማድረግ ትጀምራላችሁ መሰለኝ፣ በሴት መጠራት ልክ አሁን በአባት ስም እንደምንጠራው ልክ በሴት መጠራት የሚለውን ነገር ደግሞ ታስጀምራላችሁ። ኤክስትሪም ፌሚኒ እናንተ ኢትዮጵያ ውስጥ ያላችሁ ፌሚኒስቶች ፍሮም ቬሪ ቢግኒንግ አይዲያውን እራሱ አላገኛችሁትም የፌሚኒዝምን አይዲያ አይ ዶንት ቲንክ ያገኛችሁት አይመስለኝም፣ አይመስለኝም እውነቱን ለመናገር አላገኛችሁትም ኮምፕሊትሊ ማለት ይቻላል። በቃ በጣም አስቸጋሪ ነው። ስለዚህ እኔ እንደ ሀሳብ ይሄ ደፋሪ ትውልድ የተፈጠረው ደፋሪ ትውልድ የተፈጠረው ሴትን የሚደፈር ትውልድ የተፈጠረው እንደ ቀልድ እንደ ቀልድ ቀልድ ህፃናትንም ሌሎችንም መድፈር ምናምን ይሄ ይሄ ነገር የተፈጠረው ከምን ከሁለት ነገር ጉለቶች የመነጨ ይመስለኛል። አንደኛ በሆነ ማህበረሰብ ውስጥ ልክ ተደርጎ ይታሰብ ነበር ያላቻ ጋብቻ የሚባለው ነገር፣ በእርም በጣም ረጅም ርቀት ኖሮ ማግባት፣ ይሄ የሆነ ሰሞኑን ኖርማል ነበረ። ስለዚህ ያን ነገር ነቅሎ ማስወጣት ይጠይቃል። አንድ ሌላኛው በብዙ በኛ ኢትዮጵያ ኮንቴክስት እና ታሪክ ሴት ልጅ አሁን እንደምትሉት ተፋቅረው ከወንድ ጋር ምናምን ምን አይደለም ወደ ጋብቻ ወደ ሪሌሽንሽፕ መጥቶ ያያታል፣ ምንድ ነው ያግታታል፣ ምናምን ከዛ ጠልፏት ምናምን ጠልፎ ወስዷት፣ ከዛ በኋላ እሷ ሳትፈልግ ወደ ጋብቻ ውስጥ ትገባለች፣ እዛ ውስጥ ትቆያለች። ከዛ ለአንድ ወር ለሁለት ወር አግቶ ይዛትና ለቤተሰቦቿ፣ ከዛ ሽማግሌ ተልኮ፣ ከዛ እሺ ተብሎ፣ ከዛ እርቅ ይፈጠራል። ያቺ ሴትም የማትወደው ወንድ ታገባለች። ከዛ ይረገዛል። ከዛ ምናምን ብላ ብላ በእነዚያን መንገዶች ሰው በቀላሉ መድፈር የሚለው ሀሳብ የወንድ ልብ ውስጥ ምን ሆነ ማለት ነው እንደ ባህል አደገ። ስለዚህ ነውር ነው ነውር ነው ሴት ልጅ መድፈር ነው ኃጢአት ነው። አንደኛ በእግዚአብሔር ዘንድ ከፍተኛ ኃጢአት ነው ዝሙት ነው ሴት ልጅ መድፈር ያለ ፍላጎቷ። በእድሜ ትንንሽ ህፃናትን መድፈር ነውር፣ ነውር፣ ነውር፣ ነውር፣ ነውር ከነውር በላይ ነውር ነው። ይሄንን ለመቃወም የግድ ፌሚኒዝም የሆነ ሀሳብ አያስፈልገንም። እናንተ የምታራምዱት ወንድ ጠላ አካሄድ አያስፈልገንም። እናንተ እኮ በአምላካችን መጣችሁ እኮ። አለ እኮ ቤተክርስቲያን አትሄዱም እኮ እናንተ። አሁን ንገሩ እስኪ ቤተክርስቲያን ሄዶ የሚያስቀድስ ፌሚኒስት አለ? ማን ቤተክርስቲያን ሄዶ የሚያስቀድስ ፌሚኒስት አለ? ከካህናት እጅ መስቀል የሚሳለም ፌሚኒስት አለ? ካህናት ጋር ሄዶ መስቀል የሚሳለም ፌሚኒስት አለ አለ እንዴ ዘም ያደርገዋል እኔ ስለ ልጅቷ አለም እያወራሁ ያለው ኢንጄኔራል ይሄ ፌሚኒስት የሚባለው ነውና ይሄ ፌሚኒስት የሚባለውን ሀሳብ ነው እየተናገርኩ እየተናገርኩኛል አለ ወይ አለ ሃይማኖት ያለው ፌሚኒስት አለ ራሱ ፍሩ ሃይማኖት ያለው ሃይማኖት ያለው ፌሚኒስት አለ ሃይማኖተኛ የሆነ ፌሚኒስቶች አላቸው ሃይማኖተኞች ጎበዝ ኦርቶዶክሶች ጎበዝ ኦርቶዶክሶች፣ ሃይማኖታችሁን ጠንቅቃችሁ የምታውቁ በሁለቱም በኩል ያላችሁ ሀሳባችሁን ከእግዚአብሔር ሀሳብ ጋር ሳይጋጭ የምታራምዱ ፌሚኒስቶች አላችሁ። አላችሁ ካላችሁ ጥሩ። አብዛኞቻችሁ ግን እናንተ ራሱ ሌላ ቴራፒ ያስፈልጋቸዋል። አብዛኞቻችሁ አብዛኞቻችሁ ሌላ ቴራፒ ያስፈልጋቸዋል። ለሴት ልጆች መቆማችሁ በእርግጥ በጣም ጥሩ ነው፣ እንደዛ ለሚባሉ ሲጀመር፣ ይሄ የሁላችንም ኃላፊነት ነው። የሴት ልጅ ጥቃት ይቁም፣ ሴት ልጅ ህፃናት ለምን ይደፈራሉ? ይሄ እና አጠቃላይ ይሄ የሁላችንም የሁላችንም ኬዝ ነው። ሁሉም ሰው ሊጠላው የሚገባ ኬዝ ነው። ይሄ መደረጉ ነውር ነው፣ ከነውርም ነውር። በእውቀት የሆነ ሃይማኖተኝነት ከዚህ አይነት ችግር ያወጣሉ ብዬ አስባለሁ። ስለዚህ አንዲት ልጅ በቺ ፌሚኒስት የምትባለው አንዱ ልጅ ቀጭን ፌሚኒስት የለች በጣም ቀጭን እሷ፣ ምናምን አላውቅም፣ ብቻ ምን ሚል ቪዲዮ አንደኛው ምን ሚል ቪዲዮ ሰራች፣ ቆንጆ ፌሚኒስት ካሳያችሁኝ ወላሂ ካሁኑ ሙስሊም አሳያችኋለሁ አለች። እና አም ላይ አልቻልኩም። ቆንጆ ፌሚኒስት ካሳያችሁኝ አለች። ልጅቷ ቪዲዮ ሰራችኋለች። ቆንጆ ፌሚኒስት ካሳያችሁኝ ሙስሊም ወላይታ አሳያቸዋለሁ አለች። ሙስሊም ወላይታ ሆኖ ሙስሊም አሳያቸዋለሁ አለች። አስቸጋሪ አስተጋሪ አይደለ ይከብዳል ማግኘት ያዚህ ሳ እንደ ቀልድ እንደ እንደ ለመቀለል መሰለኝ ይሄ ነገር የተናገረችው ከዛ በኋላ ሪስፖንድ መልስ ተሰጣት መልስ ተሰጣት ከአንደኛዋ ከፌሚኒስቶች የሆነ ከምታቀናቅነው ከአንዲቷ ልጅ መልስ ተሰጣት እና በብዙ መንገጫ ፌሚኒስት መኖር አልገባሽ ምናምን ወንድ ልጅ እግሩን እያጠብሽ እንደዚህ እያደረግሽ እንደዚህ መኖር ትችላለሽ እንደዚህ እንደዚህ ብላ ብላ መልስ ተሰጣቱ። ምናምን የአንደኛዋ ልጅ ሀሳብ ስለገዛኝ ጥሩ ንግግር ነው ብዬ ተናገ ባለቤታቸውን እና አባቷን የምታከብር ሚስት ልጅ፣ አባቷን የምታከብር ልጅ፣ ባሏን የምታከብር ሴት ጌታዬ ብላ ምትገዛለት ጌታዬ የምትለው እሱም እመቤቴ ብሎ የሚጠራት እንደዛ አይነት ትዳር ውስጥ ያሉትን ሸርሽሮ ሸርሽሮ ገደል የሚከት ቤት ሲመጣ እግሩን የምታጥብ ነው። ለምን ስፈልግ ደርድረሽ አታጥቢያቸው? ይሄ ራሱ ኔጌቲቭ የሆነ አፕሮች ነው። ኔጌቲቭ የሆነ አፕሮች ነው። ለምን ደርድረሽ አታጥቢያቸው? እንዴት ይባላል። እዚህ ራሱ በጣም ከሚገርም ሁኔታ ወደፊት እነዚህ ፌሚኒስቶች ካደጉ ምን ይፈጥራሉ ይመስለኛል የሳስበው ያለ ወንድ ዘር ሰው መፍጠር እንሞክር ወደ ማለት ወይ ደግሞ ሴት ልጅ ከወንድ ሳትገናኝ እንድትፀንስ እናደርግ ለማለት ወደዛ ደረጃ ሊደርሱ ይችላሉ። ወይም ደግሞ በአንድም በሌላም የወንድን ዘር ፍሬ ብቻ ማህፀን ውስጥ ለማስቀመጥ ብቻ የሆነ መንገድ የሚፈጥሩ ይመስለኛል። ዝም ብዬ ሳስበው በዛ ርቀት የሚሄዱ ይመስለኛል በዚሁ ከቀጠሉበት እና በጣም ክፉ ያቺ ደግሞ የኔ አምላክ ሴት ናት፣ ሴቷ አምላኬ ምናምን በቃ እንደዚህ ናቸው። ዲያር ክሬዚ በጣም በጣም ክሬዚ ናቸው። በጣም በጣም በቃ ኖርማል አይደለም፣ በብዛት በተለይ ያችኛዋ አንደኛዋ እህታችን። ይሄ ሴት አምላክ ምናምን ብላ የተነገረ ሊትራሊ እሷን የሚያዳምጥ በራሱ የሆነ ችግር ያለበት ሰው ነው። ወይ እየበረጠ ማዳመጥ ነው። እሷን ራሱ ጆሮ ሰጥቶ የሚያዳምጥ ሰው ሰንኋ እሱ ራሱ ጆሮውን እያስደፈረ ያለ ሰው ይመስለኛል፣ በእሷ ንግግር። ይህ በጣም ነውር ነው የምትናገረው። አብዛኛው ጊዜ እግዚአብሔር ሲጀመር በወንድ አንቀጽ የሚጠራበት ፆታ ኖሮት አይደለም። ቅድስ ስላሴም ተብሎ ይጠራል፣ እግዚአብሔርም ተብሎ ይጠራል፣ በሴትም በወንድም አንቀጽ ይጠራል። እግዚአብሔር በሴት አንቀጽ ቅድስ ስላሴ ተብሎ ሲጠራ የራሱ ትርጉም አለው። በወንድ አንቀጽ እግዚአብሔር አንተ አምላኬ አንተ የሚለው ብዙ ጊዜ ሲጀመር ሰማይና ምድርም ጾታ ከተባለ እኮ ሰማይና ምድርም በጾታ ይጠራሉ። ሰማይ ትስማ ምድርም ታድምጥ፣ ሰማይ ይስማ ምድርም ታድምጥ። ሰማይ ይስማ ተብሎ ሲጠራም ሰማይ የግሪክን ቋንቋ የሚያውቅ ሰው ይረዳዋል። ለምሳሌ በጾታ የግሪክ ቋንቋ በጾታ ይከፈላል፣ የወንድ የሴት። ሰማይ ይስማ ምድርም ታድምጥ ይላል። ሰማይ ይስማ ሲላው ለምሳሌ ይሄ የወንድ ንግግር ነው። ምድርም ታድምጥ እና ምድር ሴት፣ ሰማይ ወንድ ነው ማለት ነው። እንደዛ ብታስቡት ሰማይ ትስ ሰማይ ይስማ ምድርም ታድምጥ፣ የምድር መሰረቶች ደንግጡ ሲባል ምድር ታድምጥ ሲባል ምች ያለንባት ምድር ጾታዋ ሴት ነው ወይ? ሰማይ ይስማ ሲባልስ ሰማይ ወንድ ነው ማለት ነው? ምን ማለት ነው? የሴት አምላክ የወንድ አምላክ ሳለ እንዴ! ሲጀመር ገና ፍሮም ዘ ቬሪ የወንድ ተብሎ የተቀመጠ አምላክ አለ ወይ? እግዚአብሔር ወንድና ሴት አድርጎ ፈጠረ። አንዱ አባት የሁሉ አባት ነው። አንዱ አባት የሁሉ አባት ነው የተባለው ስለዛ ነው። ጤነኞች አይደሉም የምላቸው ኤክስትሪሚስት ናቸው። የሚያስፋፉት ሌላ ነገር ነው። ኢትዮጵያዊነትን፣ ባህልን በጣም ክፉ ክፉ ባህላቶችን ሊቃቡ ይቃወማል ጀንደር ያለው የግሪክ ቋንቋ ኦፍ ኮርስ እና ምን ልላችሁ ፈልጌ መሰላችሁ ምን ልላችሁ መሰላችሁ? ይህን ሀሳብ እየተናገርኩኝ ወይም እያቀነቀንኩኝ ያለው በዋነኝነት ለአስተላለፉ የፈለግኩት ሀሳብ ቤዚካሊ ምን መሰላችሁ? ክርስቲያኖች እንድትረዱኝ፣ ሁሉም ነገር ኤክስትሪም ሲሆን ኃጢአት ነው ነው ከልኩ ሲያልፍ ሁሉም ነገር መለኮት ሶታ የለው ፕሮም ቤሪ ከልኩ ሲያልፍ ሁሉም ነገር ክፉ ነው፣ ማጥያት ነው የሚሆነው። ኢትዮጵያ ውስጥ ያሉ ኢትዮጵያ ውስጥ ያሉ ኢትዮጵያ ውስጥ ያሉ ክፉ ባህሎች መሰበር አለባቸው። ክፉ ክፉ ባህሎች መሰበር መቻል አለባቸው። ለምሳሌ ያለ ዕድሜ ጋብቻ፣ ያላቻ ጋብቻ፣ ኤርሊ ሜሬጅ፣ ኤርሊ ኮንሲሚሽን፣ ያለ ዕድሜ ጋብቻ፣ ያለ ዕድሜ የሚደረግ ያለ ዕድሜ ጋብቻ መደፈር፣ የሴት ልጅ ግርዛት፣ ሴት ልጅ ግርዛት፣ መደፈር፣ መገፋት። በጣም በሚያሳዝን ሁኔታ ሰምሆ አንዳንድ ስቶሪዎች በጣም ልብ ይነካሉ። በአጎቷ የምትደፈራለች፣ በወንድሟ ጭራሽ የምትደፈራለች፣ በአጎት መደፈር ማ በጣም በስ በአባቷ የተደፈረች ሴት አለች፣ በአባቷ በገዛ አባቷ በአጎቷ የተደፈረች አለች። በአጎቷ በአጎት በእሷ አጎቷ ደፍሯታል። እንደዚህ በጣም ዘግናኝ ዘግናኝ ታሪኮች አሉ። ያልወጡ ግን የታፈኑ በጣም በጎሮቤት በአስተማሪ፣ ማንነታቸው በማይታወቅ ዘግናኝ ዘግናኝ እነዚህ በጣም ነውር ነውር ነውር ነውር ነውር ከነውርም በላይ ነውር ናቸው። እንደዚህ እጅግ በጣም ዘግናኝ ዘግናኝ ዘግናኝ እኔ እኔ እስከማቁ ድረስ ወንድ ልጅ ስሜታዊ ዝግጅት ለማድረግ በመጀመሪያ ደረጃ የአይምሮ ዝግጅት ይጠይቃል። አለ እንዴት ነው አባት ልጁ ላይ ሰውነቱ የሚነሳሳው? አጎት ማለት እኮ ልጁ ናት አጎቷ። እና ሴቶች በዚህ አጋጣሚ አንድ ምክር ላስተላልፍላችሁ። ሴቶች ዘመድ ነው ብለሽ ሰው በሌለበት ማንም በሌለበት ከወንድምሽ ጋር ይሆን አጎት ከምናምን ከምትያችሁ ከቅርብ ዘመድ ጋር በፍጹም ባዶ ቤት ውስጥ እንዳትቀመጪ፣ ረጅም እና ሩቅ መንገዱም እንዳትሄጂ አስጠንቀቅ። ሄድም ነበር ዘመድሽ ሊሆን አጎትሽ፣ ሊሆን ይችላል ምናምን ምናምን፣ ብቻ አላቅም የእህትሽ ባል ሊሆን ይችላል። በብዙ በብዙ አይነቱ መንገድ ጸጥና ያለ ቦታ ላይ ባዶ ቤት ውስጥ እንዳትቀመጭ። ውጪ የምሬን ምነግርሽ፣ የምሬን ምነግርሽ በቃ ኖርማል ኖርማል ስለተደረገ ነው። ይሄ ነገር የሰው ጭንቅላት ውስጥ እየገባ ያለው ማለት ኖርማል አድርጎ በቃ ኖርማል አድርጎ ስለተ በጣም አስቸጋሪ ስለሆነ ነው። ማለት ሁሉም ሰዎች እንደዛ ናቸው ማለት ግን በቃ አይመከርም። በተለይ ሴት ልጅ ካደገች ቃል ሲሪየስ ነው ማለት ሴት ልጅ ካደገች ሰውነቷ ካደገ ማለት የሴት ልጅ አፈጣጠርና የወንድ ልጅ አፈጣጠር ሰማሁ በጣም ልዩ ነው። የሴት ልጅ አፈጣጠር በአንድ ጊዜ ዓይን ውስጥ የመግባት ወንድ ልጅ ደግሞ ብዙ ጊዜ በአይኑ ያያል፣ ይመለከታል፣ ትርጉም ይሰጣል። እንደዛ እንደዛ ነገሮች ሀፕን ያደርጋሉ። ብዙ ራሱን ያልገዛ በጣም ቦዘኔ ሰው አለና፣ ሌላኛው ደግሞ የምሬን ነው የምልሽ እድሜሽ ከፍ ካለ አባትሽ ፊት እንኳን ልብስሽን እንዳትቀይሪ። እድሜሽ ከፍ ካለ ከጎረመስሽ፣ ፔሬድ ማየት ከጀመርሽ አንዳንድ የሰውነት አካላት መራቢያ አካላቶች አይዶን ነው ሊሆነ ቼንጅ ካመጡ ፕራይቬሲ የሚባል ነገር አስጠብቂኝ፣ ፕራይቬሲ ሽን ተጠቀሚ ወይም ደግሞ ለብቻሽ ለብቻሽ ልብስ መቀየር ካለብሽ ለብቻሽ፣ ሻወር ሞሰድ ካለብሽ ከአይን ሰውር ብለሽ ለብቻሽ፣ አባትሽን እንኳን ቢሆን ማለት ለብቻሽ መኝታ ክል መለየት ካለብሽ ለብቻሽ ካደግሽ ፔሪድ ማለት ከጀመር ሴትነት ከመጣ ሴት መሆን ከጀመርሽ ማለት ነው። ለብቻሽ በቃ ለብቻሽ ተኝ፣ የራስሽ ክፍል ይዘሽ አለባበሰሽን አስተካክይ። በጣም ጠንቃቂ ስለ ለብቻሽ ሆ ለብቻሽ። ጊዜው በጣም አውሬ ሆኗል። የሚሆናቸው ዘመድ ቤት ለብቻሽ አትሄጂ። አጎቴ ጋር ምን ጋር ምን ጋር እያልሽ ለብቻሽ አትሄጂ። ጥንቃቄ አድርጊ። ይሄ እኔ ምክሬ ነው። ጥንቃቄ አድርጉ፣ ጥንቃቄ አድርጉ። ሕፃናት ልጆች አሁን በሕፃናቱ ሁሉ እኮ ተው እዛው። አሁንማ ክፉ ዘመን ላይ ደረሰ። ክፉ ዘመን ላይ እንደዚህ አይነት ሐሳብ ያላችሁ ሰዎች ካላችሁ ብቻ ነው ማስገባው እና አሁን ክፉ ዘመን ላይ ደረስን እና ክፉ ዘመን ላይ ከመርሳችን የተነሳ ጊዜ እዚህ ደረጃ ያደረሰ እንደዚህ እንድንነጋገር ነገር አለባበሳችሁን አስተካክሉ፣ አለባበሳችሁን አስተካክሉ። በጣም ክፉ ዘመን ጊዜ በጣም ጊዜው በጣም መጥፎ ሆነ። ጊዜው በጣም ከመታሰቡት በላይ ነጥፎ ሆነ። ቀላል ሆነ። መደፈር የሴት ልጅ መደፈር ምናምን እንደቀልድ መስማት ምናምን እንደዚህ ነገሮች በጣም ኖርማል ሆኑ በጣም ሲበዛ ኖርማል እየሆኑ መጡና ምናልባት ድምፃቸው የታፈነ ደግሞ በጣም ብዙ ሊኖሩ ስለሚችሉ ሴት ከሆንሽ እነዚህ ጥንቃቄዎችን ውሰጂ ስለዚህ እራሳችሁን ፕሮቴክት አድርጉ እሺ ሴቶች እራሳችሁን ፕሮቴክት አንዳችሁ አንዳችሁን ተጠባበቁ ኦኬ እውቅና ፍጠሩ በፌሚኒዝም አይዲያ አይደለም ኖርማል በሆነ አይዲያ እውቅና ይፈጠር ብዙ እውቅና ይፈጠር በቃ ነውር እንደሆነ ክፉ እንደሆነ ኃጢአት እንደሆነ በየሁሉም ቤተ ሃይማኖቶች መነገር አለበት። በተለይ ወደ ሰሜኑ አካባቢ እነዚህ አይነት ችግሮችን በጣም በስፋት እናያለን። በጣም በልጅነቷ ታገባለች። አንዲት ሴት በጣም በልጅነት ከእድሜዋ በጣም በሚበልጣት አይሆነ እንዴት ማች እንደሚያደርጉ ራሱ አይሆነ ሐው እንዴት ነው ማች የሚያደርጉት በራሱ ግንኙነት በሚያደርጉ ሳት ላይ እንዴት ነው ማች የሚያደርጉት? በጣም ልጅ ናት አትችልም። እሷ ህጻን ናት። በጣም እንዴት ነው ሰውነቷ የሚችለው ውስጥ ሊቋቋመ ስንቱ ይሄኔ በሽተኛ ሆኖ ቀርቷል። ስንቱ ስንትና ስንት ኢንፌክሽን ስንትና ስንት ህመሙስ የስንቱ ሴት ማህፀን ተበላሽቷል በዚህ አይነት ነገር ስንቷ ለሽ ሊተሳቀቀች የምትኖር እሱ ባላንስ ማድረግ መቻል አለበት ራሳችሁን ጠብቁ ገስተ ላይ ያላችሁ ሰዎች ማለት እንደዚህ አይነት ሀሳቦች ወይ ከኤክስፔሪንስ ልታወረካሉ ስተቀር ምናደርግ ላስገባችሁ ሰው ስለመን እና ገጠር ላይ ያሉ ጋብቻዎች በጣም በተለይ ገጠር አካባቢ ላይ ያለች ቤተክርስቲያን ባህሉ እንደ ባህል እንኳን ሴት ልጅ በልጅነቷ ትሰጣለች። የሰማሁትን ነው የምነግራችሁ። ምን የትኛው ሀገር የትኛው ክፍል ላይ እንደሆነ አላውቅም። ወደ ሰሜኑ ብቻ እንደሆነ አውቃለሁ። በልጅነቷ በስድስት ዓመቷ ትሰጣለች። እስከ አይደለም ብቻ በአስር ዓመቷ ምናምን ትሰጣለች። ከዛ በአስር ዓመቷ ያ ፌስት ፌስቱላ በአስር ዓመቷ ትሰጣለች ከዛ በኋላ በአስራ አራት ዓመቷ ነው ምናምን ታገባለች ከሆነ ሁለት ሶስት ዓመት በኋላ ጠብቋት ሆና ማለት ይጣም ነበር ነው። እንዴት እንደዚህ ይደረጋል? በጣም እኔ ይህን አልደግፊም። በጣም ስህተት ነው፣ ስህተት ነው። ከስህተትም በላይ ስህተት ነው። ስለዚህ ይሄ ነገር አስራሁለት ዓመት አርሊ እኮ አስራሁለት ዓመት በጣም አርሊ እኮ ነው አይደል? በአስራሁለት ዓመት በአስራሁለት ዓመት አግብታ ከዛ በአስራአራት ዓመት ምናምን ይሄ በጣም ከባድ ከባድ። ይሄ ካልቸር መቀየር አለበት። ኮምፕሊትሊ በቃ ሮንግ የሆነ ካልቸር ነው። ሮንግ ነው። በቃ በቃ፣ ልክ አደለም። ከስር መሰረቱ ልክ አደለም። በቃ ይብቃ የነዚህ የሴቶቹ ሰቀቀን ይብቃ፣ በቃ ጠነትም አንዳንድ ጊዜ ሲታስቡት ወንድነት የሚባለው ነገር በቃ ሲቀፍ እዚህ ደረጃ ላይ ሲመጣ ሲቀፍ በቃ ሲያናድድ። 19ና 20 ይሄ ኖርማል እድሜ ይመስለኛል። 19ና 20 ኖርማል እድሜ ይመስለኛል። 19ና 20 የሆኑ ሴቶች ራሱ ከእድሜያቸው በጣም ሩቅ የሆነ ሰውን ማግባት የለባቸው ምን 19ና ምናምን የሆኑ ሴቶች ራሱ ከእድሜያቸው በጣም ብዙ ብዙ ብዙ የሚበልጣቸውን ወንድ ማግባት አለባቸው ብዬ አላስብም። ስለዚህ መቆም ያለበት ባህል ነው። ይህ በጣም ሩንግ ነው ሲበዛ